እንግዲህ የክራዬ እናት የልጄን አለም ማየት ፈልጋለሁ ያለች በጣም እንደዛ እየጓጓች እየጠበቀች እያለ በሰርጋቸው ማግስት እንግዲህ የእናቱን መርዶ ወይም ደግሞ የእናቱን መታመም እንዲሁም ደግሞ የእናቱን ሞት አጋጥሞት እንግዲህ ክራዬ እንደምታዩት አብዷል። ሰላም ሰላም፣ ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነና የተባረከው። ለዚህ ቤት አዲስ ከሆናችሁ ሰብስ ላክ እያደረጋችሁ ቤተሰብ እንድትሆኑ የኔ ውድና ቆይ የሆናችሁ ቤተሰቦች በትና ጠይቃችኋለሁ። እና ውዶቼ ማለት ነው። እውነት አገር ከሆነ በጣም ያሳዘነኝ ኪራ ኪራ ሁለቸ መታዝነውኛል። ምክንያቱ አብሶ ደግሞ እናት እናት ነች። የልጃቸውን ደስታ ለማየት ልጄ እንዳይጨነቅብኝ ብላ እመሟን ብዙ አመት ለሶስት አመት እመሟን ደብቃ ቁጭ ብላ የራሷን እመም እናቴ ታማለች ብላ በእናትዋ እንትን ብላ እይ ያስጨነቅባት ነው። ይሄ ሁሉ ስታደርግ የቆየችውና ነገር ግን ሆኖ በመጨረሻ ላይ በቃ የልጄን ዓለም አይቼ ብሞትም ለኔ ምንም አይደለም ብላ የልጇን ዓለም እየተጠባበቀች እንግዲህ ከዚህ በፊት ልሞት ትዝ ካላችሁ ኪራ እንዳለ ይሄ ንዴት ልጄ ሰው የምትወደውን ሰው ያሳጣሃል እያለው ነበረ እና እንዳለውም ደግሞ ይኸው የሚወዳትን እናቱ ናቸዋል። በንዶቱ የተነሳ እሱ እንደዛ ተናዶ ባይናገር ኖሮ ማለት ነው፣ እናትየው ቢያንስ ሰርጉን እንኳን ይውሉ ነበር ማለት ነው። ስለዚህ በጣም ያሳዝናል የምር ግን፣ እናንተ ማለት ነው ይህስ ድራማ ነው። ኪራን ግን ሳላደንቀው አላልፍም። በነገራችን ላይ ተውኖታል፣ በእውነት ተውኖታል። እኔ በጣም ነው ኪራን ያደረግኩትና የሆነ በቃ ታውቃላችሁ፣ የምር የምር ነው ኪራ እንትን ያደረገው ማለት ነው የተወነውና አድናቂው ነኝ፣ የምሬ ነው ምለውና እና ይሄ ፊልም ነው። ግን በብዙ ቤት እንደዚህ አይነት ነገር ግን እንደሚከሰት ታውቃላችሁ። የምሬ ነው። እና የእውነት እንደዚህ ልባቸው የሚሰበር እናት አባት፣ ባገቡበት በማግስቱ ባላቸው ሚስታቸውን ይመጥ ብዙ ሰዎች አሉ። እና ለማንኛውም መጽናናቱን ይስጣችሁ።